ስቃይ፣ መከራ ሀይማኖት ዳንኤል እንዴት እንደሚቸክስብሽ ከጎንሽ ቁጭ ብሎ ከብዙ ስቃይ በኋላ አግኝቼሻለሁ። አግኝታታል። ማግኘት አግኝታታል፣ ግን ማን ይጠራል? እንደው የሰው ቦታ ላይ ገብተሽ እንደዚህ ሰው ስታይ ድንግጥ ብለሽ የክብርሽ ከምታዋርጅ ለሰው ቪዲዮ እንደው ምን ሆነሽ ነው? እንደው ምንድን ነው የነካሽ ነገር? አብየ ፈጣሪ ሆይ ነገር ቢሆን ሁለት መቶ ሸዋ ለምን በሷ ቻናል ላይ አልተለቀቀም ታዲያ? ሁለት መቶ ሸዋ ማክበር ከሆነ ልቀቀኝ ልቀቀኝ ነው ያዘኝ ያዘኝ ነው እንጂ። አሁን ነው ሀይሚ? አንዴ ሆኗል። ሆኗል ከሆነ በኋላ ምን አማራጭ አለሽ? አማራጭ እኮ ይልሽም። አሁን ረሞ፣ የኛ ምርጥ ወንድም የነገርንህን ነገር ስላከበርክ በጣም አድርገን እናመሰግናለን። ማርያምን ይመችህ። ሲቦሮች እንደዚህ አይነት ቦርኮ የሚያስጠላኝ ሰው የለም። እሰይ፣ መሬት ላይ ተፈጠፈጠ። እግሯ አፍንጫዋ መቷት ነበር። አይሚን እሺ፣ እግሩን እስኪ እንዴት እንደሆነ በኢየሱስ ስም እንደዚህ አይነት ጸባለግን ዩቱብ ላይ እንዴት እግሩ እንዴት አፍንጫዋ ሌላት ትንሽ ነው የተረፋት። ማርያምን ነው የምላችሁ። እንዴ፣ ፈጣሪ የትግስት ስጠኝ። ኧረ እናንተ ኢትዮጵያዎች፣ ምን ነው መጠን አጣችሁ ልክ አጣችሁሳ? እንዴ አሁን ይሄ ምንድነው ድራማ ነው የሚባለው ወይስ ምንድነው የሚባለው? ቤተሰብ ኧረ ቅጣጡ ኢትዮጵያዎች ምን ይሻላችኋል? ጉድ የፈላ መሬት ወርዶ እኮ ተፈጣፈጠ ጌታ ወይ ትግስቱ ስጠኝ አንተስ ተፈጥፈጥ በስራ ግን በዙሪያ ያሉ ሰዎችን እየጎዳ ነው እንዴ ሶሲ ሶሲስ እንደው ሃይሚ እንደው በጠርሙስ አንስታ ብትበረቅሰሽ ምን ልት ነው ቆይ እኔ ግራ ገባኝ አሁን እግዚአብሔርን ሰላም ጤና ይስጠልን ውድና የተከበራቸው የቻናላችን ቤተሰቦች ስራ ነበርኩኝና ቪዲዮውን አይቼ አልጨረስኩትምና አይቼ ሳልጨርሰው ደግሞ ሀሳብ መስጠት አልችልምና ራስ ፈርጭ ጨርሻውን ጨርሻ አየሁትና እንዴ ይሄ ልጁ ሲወድቅ አፍንጫዋ ሌላ ትንሽ ነው የቀረው ሀይሜ ማለት ነው። ሶስና የወረወረችው ጫማ ግንባሯ ላይ ቢሰካባት አስቡት። ቤተሰቦች ምን እያረጉ ነው ግን? ሰው እንደ በቃ እንደው ሃይማኖት ለንዴት ብለሽ ማለት ነው ራስሽን ጠብቂ፣ ገደል አትግቢ። የምሬ ነው ምልሽ እኛ የስደት እህቶቻችን ከብሩጋ ኮንሽ ከዳኒጋ ሆንሽ፣ ምንም ራስሽን የምታውቂው ራስሽ ነሽ ራስሽ ነሽ። ብሩኬ እንደሆነ እግዚአብሔር ይመስገን አሁን ላይ ደህና ነው። ነገ ደግሞ የተሻለ እንኳንም ከዚህ ውጥንቅጥ ከዚህ ጦስ እንኳን አወጣው ፈጣሪ። ወይ ተመስገን፣ ተመስገን። በቪዲዮአቸው በእርግጠኝነት ይስቃል። በዚህ ልክ አንድ አመት ሙሉ ዩትዩብ ላይ ስትሰሪ ተዋርደሽ አላየንሽም ሀይሚ። ማርያም ነው ማለት የፈለጋችሁትን በሉ የፈለጋችሁትን። ሰው እንዴት ክብር ይጠላበታል? ሰው እንዴት ክብሩ ንቅንቅ ይላል? ከፍ እያለ ይመጣል እንጂ ዝቅ እያለ ይመጣል? እንዲ ደግሞ ሁለት መቶ ሺህ ይከበርሽ ይከበርልሽ እንበል። ለምንድን ነው በሱ ቤት የሚያከብረው በአንች ቤት? አይከበርም። የተከበረው ያንች ሁለት መቶ ሺህ ነው አይደለ? ሁለት መቶ ሺህ ምን የማውቀው ነገር በቤትሽ ነው እንጂ በውጭ እንዴት ይከበራል? ለራሱ ለሰብስክራይብ ለቪው ለዶላር ይጠቀምብሽ እንዴት እንዳልገባሽ ይሄ ራሱ ይሄ ራሱ ግራ የሚያጋባ ነው። የመሬ ነው ማለት እንጂ ሀይሜ ግን በጤናዋ ግን ጤንነቷ ግን በአጠገቧ በዙሪያ ያላችሁ ሰዎች ግን ታውቃላችሁ የምታደርገውን ነገር አረ ለወደፊት እኔ ለማንነቷ እኔ ፈራሁላት። ሌላው ሌላ ነው። እኛ ምንም ችግር የለብንም። እኛም ሀይሜ በራሷ ቻናል መጣች፣ እኛ መፈትፈታችንን አናቆም ከቡርጌ ከቡርኬ ጋር ተለያየች አብራ ሆነች፣ እኛ መፈትፈታችንን አናቆም ቤተሰቦች ግን ለምንድን ነው በዚህ ልክ እጇን ጫማውን ስትወረውር፣ እጇን መቷታል። በካሜራ ቆርጠውት ነው እንጂ በዚህ ልክ መውረድ ምን አስፈለገ? ወይኔ ምስግን ብሩክ ኖሮ ቢሆን ቆሟስ? መታት? ቆሟስ? ደበደባት? ዛሬ ማን እንትሉት? ዳኔም እንደሆነ ራሱና ዳነ እሷን ዞር ብሎም አላያትም። በኋላ ነው ጫማው ተወርሮ ካበረደ በኋላ ሀይምትናት ሜን ጥላ አልሄድም ናት ከዛ እሷ ደግሞ ልቀቀኝ ባክህ ይህ ትላለች። ለምን መጣች ከመጀመሪያው ከመጀመሪያው ለመጠሽ ክብር መጠበቅ ያለብሽ በመጀመሪያው። እሷ ሳትኖር ሶስና ስትመጣ ድንግጥ ከማለት ቦታ ከመልቀቅ እሷ ሴትናት ብለሽ ለምን አልጠየቅሹም? እሺ እንዳ እንደ ማለት ሰርፕራይዝ ተደርጌ ነው ብለሻል። ምንጭስ ሁሉን ነገር ሳላቅ ነው እንደዚህ ሆኜ ነው ምናም ማለት ልማድሽ ነው። እና አሁን ሰርፕራይዝ ስትደረጊ ወይኔ ሶስ ሴት አለች ብለሽ ለምን አልጠየቅሹም? ዳንኤል ልክ ስታያት ድንግጥ ብለሽ ለምን አልጠራሃት? ለምን እንደዚህ አላረካትም? በዚህ አጋጣሚ ረሙ ማለት ነው። ፈጣሪ ባርክ። እውነት ለመናገር ሶሲ 20 ሺህ ማክበር ያለብኝ ሶሲ ነበረ። 200 ሺህ ስለገባሽ ሃይማኖት በጣም ደስ ብሎኛል። ግን ደግሞ እዚህ ቦታ ላይ መገኘት አልነበረብሽም። ትክክለኛ ሙስሊም እግዚአብሔርን፣ ትክክለኛ ፈራጅ። በቃ እንደዚህ እናንተ ለእውነት መስክራችሁ፣ በቃ ሞቱ ለእውነት መስክራችሁ። ምንም የፈለጋችሁትን ገንዘብ እጡ። በቃ እዛ ቦታ ላይ መገኘት አልነበረባትም። በእንደዚህ አይነት ሁኔታም በእንደዚህ አይነት ወይ ማለት ከዛ ደግሞ ሶስት ፊት ቆንጆ የኔ ቆንጆ ኦኬ ቆንጆ ትሁን፣ ምንም ማለት አይደለም። ሚስቱን አስቀምጦ ሌላ ሴት የኔ ቆንጆ ምን አስባለው። ዳኒ አፍቅሯታል፣ አፈቀራት። እሺ፣ ብሩኬ ፍቅረኛው አይደለም የምትሉ ሰዎች አላችሁ። እሺ፣ አይሁን፣ ችግር የለም። እሱ እኮ ፍቅረኛ ማረጋችሁትም አላረጋችሁትም ምንም አላለም። እሱ ማንነቱን አሳወጀ። የቪዲዮ የምናምን የምናምን አሉ። እሱን ነገር በራሱ መንገድ አጣራ፣ ነጻነቱን አወጣ። ከዛ በኋላ በቃ ነፃነቱን ሲያወጣ ሁለት ሶስቱንም አስማማለሁ ብሎ አለስማማም አለ። ዳኒ ከህይወታቸው ወጣ በቃ ብሩክ አለቀ። እንኳን በሰላም ወጣ፣ ባለበት ፈጣሪ ይጠብቀው። የምሬ ነው የምላችሁ። በጣም በጣም ሚያስጠላ ድራማም በሉት ምንም በሉት በጣም ሚያስጠላ ጉዞ ነው የተጓዘችው ሐይማኖት ማለት ነው ግን አላወቅሽ ማርያም እቺ እቺ የዛሬዋን እንደዚህ ቪዲዮ ላይ ታዩ ታዩ ሳይሆን የነገ ህይወትሽ እና ያጨለምሽ እውነት ምንም ምንም ትርጉም የለውም ይሄ ይሄ እንደዚህ እንደዚህ አይተነዋል ብዙ ልጆች እንዴት እንዲሆኑ የየም እንደሚሰሩ ዩቲዩብን እያየነው ነው ሁሉም ለጥቅም ነው እንጂ የሚፈልገው ማንም ሰው ራሱን አሳልፎ ራሱን ትምብ ዳን እንኳን ካቅሙ ዛሬ ኬክ ይሄ ኬክ በዛ ቢባ ሁለት ሺ ብር ሶስት ሺ ብር ነው ይሄ ኬክ ማለት ነው በአንች ቤት ለምን አላከበረውም ለአንቺ ሊያከብርልሽ ከሆነ በአንቺ ቤት ቢያከብርልሽ ነው ወይስ? ቀጣይ ደግሞ ቀለበቱ ቪዲዮ አንቺ ገሱ አንቺ ላይ ሊጫን ይችላል። አላቅም ሄጃለሁ ብላ ነው የተቆረጠው። ሜቢ ሊመልሰዋት ይችላሉ፣ ምናልባት አላቅም። ሜቢ መልሰዋት ቪዲዮ ሊቀጥሉ ይችላሉ። እሷ ላይ ነገ ሊጫን ይችላል። ሜቢ ማለት ምናልባት እና የምናየው ነገር ነው የሚሆነው። ነገር ግን ያደረገችው ነገር በጣም ትክክል አይደለም። እዛ ሁሉ ጎረምሳ ውስጥ በቃ ኦዲንሶችች ለነገሩ ሃይማኖት፣ ክብር ያላ ሰውናት። ከወንድ ጋር ተታየም፣ ከወንድ ጋር ተለጣጣፈም፣ አሳያቸው። ተለጣጣፈሽ ያሳያቸው። ከሁሉም ዛሬ ካየናቸው ከሁሉም ጋር ተለጣጥፈሽ አሳያቸው። ጀግና ለሚሉሽ ሴቶች አሳያቸው። ለነዛ ላይቭ ላይ ተገችረው እኛ ሲስ ከወንድ ጋር አስተምሯት፣ በደም አለማምዷት፣ በደንብ ማለት ነው አለማምዷት እና እኛ ምንም እኛ ፍትፈታችን የትም ሆነች የት እኛ አይቀርብንም። ፍትፈታችን ግን ራስሽን እየጠበቅሽ ራስሽን እየሆንሽ በቃ ሴት ነሽ፣ ሴት እንዳታዋርጅን እንዳታዋረጅን የምሬ ነው። እውነት ሴት ልጅ ክብሯን ስጠብቅ ነው የሚያምርባት። በክብርሽ ነው እኛ የወደንሽ፣ በማንነትሽ ነው የወደንሽ፣ ክብር ስላለሽ። ክብርሽን ጥያሽ ደግሞ ልክ እንደዚህ እንደ ወንድምሽ ወንድ መደራረብ መደራረብ ከሆነ ስራሽ ምንም ፋይዳ የለውም። ይሄ እንደዚህ አይነት ነገር መንገዱ ሁሉ ማየት ይቻላል። የማንንም ኢትዮ ማለት ነው ሰው ከዛ ነገርሽ ብትቆጠቢና እንደው ወደ ራስሽ ብትመለሺ እንደው ፈጣሪ ቢመልስሽ መልካም ምኞቴ ነው። ውድ ቤት ሰዎቼ እና በጣም በጣም ያሳዝናል፣ እውነት አፍንጫዋን ሊረግጣት ፈጣሪ ነው ያወጣት። የምሬ ነው የምላችሁ። እንዴ ሰው እንዴት ራሱን አያውቅም እንዴ? ምን ድራማ ነው እየሰራችሁ ያላችሁት? ወይስ የሆነ ጸብ ነው? አሁን ይሄ ብድግ ብሎ በጠረጴዛ ላይ እንደዛ መሬት ላይ መፈጥፈጥ ምን ማለት ነው እንዴ? ፈጣሪ ትዕግስት ውስጠኝ። ማንም ማንም ዞር ብሎ ሁሉም ተተረጋጋ በኋላ ነው ሃይሜ ሃይሜ ያለው ማንም ዞር ብሎ ማን እንደራሰው አባትሽን ነው ጥለሽ ሄድሽው ባልሽን ወይም ወይ ፍቅረኛሽን አይደለም የተለየሽው ማለት ነው ጥለሽ ሄድሽው በቅርቡ ደግሞ ሁሉም ነገር እናየዋለን። ሁሉንም ነገር ማን እያንዳንዱ በሂደት ይታያል የማይታይ ነገር የለም። ግን ማለት ነው እናንተ የማትኖርበትን ህይወት አትጀምሩት በቃ ብዙ ነገር አሁን እኔት ከሃይሚና ከብሩክ የተማርኩት ነገር የማትኖሩበትን ህይወት ተስፋ አትስጡት አለቀ ምንም እኔ ነገ ታረቁ አልታርቁ እኔ ምንም አያገባኝም። በቃ የመጨረሻ ዛሬ ከሚፍታህ ጋር ብሩክ ያወራው ነገር በቂ ነው። ቢለያዩ ቢገናኙ ካሁን በኋላ ምንም ሁሉም እንደነበር አይቀጥልም። የምሬ ነው። ምላች ሲያስጣላ ግንኙነታቸው ምንነታቸው ራሱ አቆሸሹት፣ አበላሹት። በቃ በምን በፕራንክ ዘይቤ ማለት ነው። ይሄ ደግሞ ያለ ነገር ነው። ምንም አድረግ አይቻልም። ግን በጣም በጣም ያሳዝናል። በጣም ማለት ነው አሁን በኋላ አብሮ ቢቀጥሉ ምንም ምንም ቦታ የለውም። ቦታ በቃ ማለት ይሆናል አይደለ? በዙሪያቸው ያሉ ጓደኞቻቸው እሱም ከተሳካ ገና ማለት ነው። ከተሳካ አላቅም። እንግዲህ በል ይሁን፣ በምን ይሁን፣ እንዴት ነው? አላቅም። ወይ ዳኒን አፍቅረው ነው እንዳይባል፣ ዳኒ እንግዲህ ለሶስናም ትንሽ ቦታ እየሰጠ ነው። ምንም እየተናገራት አይደለም፣ ምንም እያደረጋት አይደለም፣ ዳኒ ማለት ነው። እሷ ግን በጫማዋ አንስታ ነው የጠረመሰቻቸው። እሱ ዳኒን መጥቶ ሀይሚንም መጥቷታል። ቆርጠውት ነው ተመታለች እንዳይባሉ ማለት ነው። የምሬ ነው። ካሜራውን አዞሮት ነው። የነሱ ካሜራ ስለሆነ ማለት ነው። ገባችሁ? እና በጣም በጣም በጣም የሚያሳፍር ቪዲዮ ነው የተሰራው ዛሬ ማለት ነው። ከዚህ ሕይወት ውስጥ ከዚህ ሕይወት ውስጥ ብትወጪ ማን በመከረሽ። እውነት የምትወዷት ሰዎች መከሯት። ይሄ ሕይወት ይቅርባት፣ አስወጧት። እውነት በጣም የሚያስጠላ ሕይወት ውስጥ አንድ ቀን ደሞ ሶስና እንንጃ አንገቷን ብትላትስ? ቆይ ምን ትላላችሁ? ምንም አታመጣም እኮ ያለችው ባሏን ነው ባላጋ ነው እየተጎተተች እየሄደች ያለችው የሷ አንድ ቀን ብራን ካረገች ካላስ በቃ አለቀ። ከዛ በኋላ ምንም ቢገናኙም በውጭ ነው የሚገናኙት እንጂ ተገናኝተው አያውቁም። እሷ ግን በውጭ እንበሉት በቤት እንበሉት ይኸው ዛሬም ሄዳ ሁለት መቶ ሺህ ተከበረ አላውቅም። ማለት ሶሲ ለምን አልመጣችም? ለምን አልጠየቀችም? ለምን አልጠየቀችም? ሶሲ ለምን አልጠራትም? ሶሲ ለምን አላችም? በኋላ ስመጣባት ድንግጥ ብላ የተቀመጠችበትም ቦታ ትለቃለች። ወይ ወይ ኧረ፣ ሃይማኖት እኔ እንጃ። ምን ሆና ነው ግን? በጣሪ ትግስት ስጠኝ። እኔ ግርም እያለኝ ነው። በቃ ግርም ማለት ነው። እኔ ቪዲዮን እያየው በሳቅ ነው የሞትኩት። የምሬ ነው የምላችሁ ማለት ነው። ነገረ ሁኔታ አንዱ ማለት ስታይሏ ምንድን ነው። በቃ ሰው አቃጥላለሁ ብለሽ ማለት ነው። ቀብራራው እንደሆነ ማለት ነው። ምንድን ለደ ምን ምን አስጨንቀው ምን ይጎልበታል እንዴ? ራሷ አልገፋሽ ገፍተሽ ነው የሚሄድሽው። ምንድነው? ይሄን ያህል ምን ምን ይጎልበታል? እንዴህ አይነው እዚህጋ እሰው የጎልባታል እያልኩ አይደለም ግን እንዲ ይሄ ስነ ምግባር አስፈላጊ ነው። ይሄን ስነ ምግባር ከየት አመጣችሁ ለማለት ፈልጌ ነው ውድ ቤተሰቦቼ። ምክንያቱም እንደዚህ አይነት ባህሪ እኛ አናቅባትም ሃይ ማለት ነው፣ ጠብቀንም አናቅም። እንደዚህ አዲስ የመጣ ፋሽን ከሆነ ኦኬ፣ ተቀላቃይ ከአዲስ አበባዎች ጋር በጣም ጥሩ ነው፣ አጨብጭበንልሻል። ግን እራስሽን እየጠበቅሽ ዛሬ አፍንጫሽን በወድ ሰው ሊጠልልሽ ነበር። የምሬ ነው። መሬት ላይ ሲፈጣፈጥ ማለት ነው ተጫማው ውርወራ፣ የሱ የእርግጫው ይሄ ዳጊ ተብዬ ማለት ነው እና ያሳዝናል።